እንኳን አንተን እኛ ማንንም ፈርተን አናቅም። አንተ አሁኑ ባልተኛ ፖለቲካ መስራት ሲያቀትህ፣ እና ለወንድሞችህ አጀንዳ አርገህ ስራ መስራት ሲያቀትህ የገዛ እህቶችህን ስታሳድድ እና የገዛ ህዝብህን ስታሳድድ ትውላለህ። ድንቆሮ ማለት ነው። ተምርናት፣ ችግሩ ተምርናት። ምን ታርገህ ተምር፣ የአንተ አይነት አንድ ሺህ በውስጡ አለ። ጀግና ነች ተምር። በነገራችን ላይ ስታንበረበረህ ነው የምትሉው ተምር ልባም ሴት ናቸው። ገንዘቧንም አምጭ ስትባል ሁለት ሺህ አንድ ሺህ በምክንያት የሚጠሏት ሰዎች አሉ። ማናች ተምር ግን እንደ ተምር አይነት ጠንካራ ሴት ያቋም ሰው በዚህ ሶሻል ሚዲያ ችግር እንኳ ቢኖርባት ከነ ችግሮ ለአማራ ህዝብ በጣም ታስፈልጋለች። በዚህ ጉዳይ ላይ ብዙዎቻችሁ አትስማሙ። እኔ የማየው የአማራን ትልቁ የአማራን ህዝብ ትልቁን ራዕይ ነው። ይሄ የመንደር ቡጥ ቡጥና ተራ አሉባልታ ተራ የግለሰብ ችግር እኔ ቤት ይመለከተኛል። ተምር አቀሳሳሪ አይደለችም። አልሚ ተምርን የጠሉበት የራሳቸው ምክንያት ስላላቸው ተምርን እንድትጠፋ የሚፈልጉበት የራሳቸው ምክንያት ስላላቸው ነው። እሱን በሶሻል ሚዲያ አውጥተን አናወረው። ምክንያቱም እንደ ህዝብም ስለማይጠቅም፣ እንደ አካባቢም ስለማይጠቅም። ከዛ በተረፈ ተምር የራሷ የሆነ ነገር አላት። ግንባሩን ትደግፋለች። ኮሎኔል ሞሀቤን ትደግፋለች። አይደለም ኮሎኔል ሞሀቤን አልደገፈችም። ያለችው አትስደቡት አክብሮት ነው። እኛም እኮ መስደብ ስተምር ስላላይ ስላላለች ሳይሆን እኛም ኮረኔል ሞሀቤን እኮ ከብዙ ከእድሜውም ከምንም አኳያ መናገር ስላቃተን ነው ዘም ያለው፣ በአሁኑ ሰዓት ማለት ነው። አንድ እንዲሆኑ እንፈልጋለን። ማስረሻ ሰጤን እኮ መጀመሪያ ላይ አትስደቡት፣ ወደ ወንድሞቹ መመለስ አለበት፣ በፍቅር ይመለስ ብለን እኮ ጠይቀናል እኮ ማስረሻ ሰጤ በኋላ አልመለስም ብሎ ስህተት ሲሰራ ነው እኛ ሂደን እንትን ያልነው። ዝም በይ ወሎ ስለከፋፈለች ነው የምትደግፊ። ሲቀጥል በወሎ ልጆች ያልሆነች ለእናንተ አትሆንም። ወንጭፍ ወሎን አልከፋፈለችም። ከፋፋዮች ሌሎች ናቸው። እባቦች በአደባባይ መጠው እንደሷ ማይጮሁ ማይናገሩ፣ በውስጥ ግን በጀርባ ብዙ ሴራ ሲያሰሩ የሚውሉት ከፋፋዮች ሌሎች ናቸው። ተምር ሀቀኛ ስለሆነች የግንባር ስጋ ስለሆነች ነው፣ ወጣ በአደባባይ ብዙ ነገር የምትናገረውና የምትመታው ሌሎች እባቦች ግን እንደነ ታንኪው ቤት አማራ እንደነ ቤት አማራ ደህና ነሽልኝ፣ እንደነ ሃይማኖት አይነቱን ተላላኪ ውሻ ማለት ነው እየላኩ ሴራቸውን ሲሰሩና ሲያሰድቡ ይውላሉ። ወደዳችሁም ጠላችሁም፣ ግን አንዳንድ ወንዶች እንደ ሃይማኖት አይነት ወንዶች እንደ ተምር አይነት ሴት መሸከም ስለማይችሉ በጣም ስለሚፈሯት ስሟን አጥፍተውም አስተባብረውም ሊያጠፏት ይፈልጋሉ። እውነቱ ነገር ማለት ነው። አንሚ መግባት ፈልገሻል መስል ኖርማሊ ቀኑብሽ፣ ናስቲ ቀኑዬ፣ እኔ ቆንጆ ቀኑዬ፣ በፍጹም ወንጨፍ እውነቱን እናውቀዋለን እኛ ሐቁን እኛ እኮ እናውቃለን። አደባባይ ላይ ወጥተን ስለማናወራ ነው። በፍጹም በፍፁም የማንንም ሴረኛ ነገር ስለአልኩ። ቀኑዬ ደህና ነሽ? ሰላም ሰላም፣ ቤትዬ እንደት ነሽ? አለው ምን ላይ ነሽ? እኔ ስረግጠሽ ብቻ ደስ ሚል። እንዲነካሽ አልፈልግም እኔ ብቻ ስናገርሽ ነው ደስ ሚ አንቺማ ዕድሜ ልክሽን ረግጠሽ ጨረሽ። ሌላ ሰው እንዲነካሽ አልፈልግም። አስበሽዋል? አሁን አንቺ ረግጠሽኝ ረግጠሽኝ ያልጠፋው ሴትዮ ሀይማኖት የተባለ ሰውዬ እኔን ረግጦ ሲያጠፋል። አሁኔ ብቻ እሱ እኮ ወንድ አደለም። ወንድ ብለሽ አትጥሩ፣ ወንድ ብለሽ አትጥሩ ነው። ወንድ እኮ አደለም እሱ። አሁን ከየት ነው ግን የመጣው? እንጃ አንቺዬ፣ ከየት ነው ግን የመጣው ቀኑዬ? የት አካባቢ ተወላጅ ነው? ተይ ነገራት፣ እስቲ ነገራት። ቆጣሽ ደግሞ ቀበሌ ጠርተን ደግሞ ታሰድቢን እንደ ደግሞ ቀበሌ ጠሩ አካባቢ ነው ሳናጣር ይላል። አማራ ነኝ ብሏል። እንግዲህ እኛ

ማለት ፖቴንሻልን አይቸዋለሁ። ቤቴልሄም ደካማ ብትሁን ወይ ተምር ደካማ ሴት ብትሁን ስፔሻሊ እኔ ቤቴሌም ደካማ ብሆን አንተ ቤቴሌምን ለማጥፋት አስረስ ማለት ዳንቴ ላይ የተንጠለጠልክ ሰውዬ ማለት ነው። አንተ አቅምህ እኮ ሞራልህ፣ ጉልበትህ የተንጠለጠልክ ሰውዬ አቅም ቢኖር ምን ልታረግ እንደምትችል እኔ ያው የተረዳሁበት መንገድ አለ። ግን አቅም የለም ከእኔ በታች ነህ ነው ምልህ። ረግጠሃለው በጣም ነው የምረግጠው፣ መቀመጫ እስክታጣ እስኪሰለች። እኔ አንተ በፔጂ እየለጠፍኩኝ ፌመስ አላደረግህም። ቤት እየከፈትኩ ነው ቅስምህን የምሰብረው። የተናገርኩትን ሌላ ሰው እየቆራረጠ እንዲልክልህ ነው የማደርገው። በቤቴ ግን ፖስቼ እኔ ፌመስ አላደረግህም። አንተ ቆሻሻ ቆሻሻ ማለት ነው። ትናንትና ቤቲ እና ተምህር ከአማራ ትግል ካልወጡ ሲል ታነቅ ብለነዋል። ቤትዬ ድፍረቱ እንዴ! ለነገሩ በአይዘዊ እሱ ልጅ አእምሮ መመርመር ያለበት ይመስለኛል። አእምሮ በጣም መመርመር ያለበት ይመስለኛል። ጋይስ ምንድነው? ዩሪንም እኮ ሲገባ ምን እንዳለው አልሰማችሁ? ዛሬ ችግራችንን ፈተን ካልወረድን የአማራ ትግል ይበታተናል እንዴ ስላለን ውሱ ለምሳሌ አማራ ትግል በታታኝ ተምርና፣ አንተ ሽንታም ታንኪ ዩ አመሰግናለሁ። አንተ ሽንታም ነው የምልህ ማነህ ግን፣ ይህን ግፍ ተሰጠኸኝ ማነህ? አዎ ደግሞ ትንሽ የተመለከትኩት ነገር አለ ብልጽግናዎች ልክ አማራ ቡጥ ቡጥ ስንገባ እኔ ኔም ቤትዬ፣ እሺ፣ እኔ ነ ጀግናው፣ ደህና ነህልኝ ወይ ሰላምህ ብዝት ይበል። እንዴት ነ የሆነ አንድ ብልጥግና እየመጣ የሚሰጠኝ ስላለ እሱ መስሎ ኔ። ደህና ነህልኝ ወይ ሰላምህ ይብዛልኝ። ጠፋህ ለነገሩ አዲስ አካውንት ስለሆነ ፎሎ አላረኩም ነበረ ታንኪዩ። በጣም በጣም ከልብ ነው የማመሰግናው። የእኔ ወንድም በርታልኝ። እሺ እና ምንድን ነው ሲሆን ሲሆን አንተም በርታ ልኝ ወንድም አይደል? በጣም አመሰግናለሁ ስለ እውነት ማለት ነው። ሲሆን ሲሆን የአማራ ወንዶች አንደኛ፣ ሴቶች በተፈጥሮ እንደው የእውነቱን ልንገራችሁ እኔ እንደ ሴት እንዳትቆጥሩ፣ ምክንያቱም ብዙ ወንዶችን በጣም ስለምበልጣችሁ እኔ የጣይቱ ልጅ ነኝ፣ የእነ ተዋበች ዘር ምናምን ነኝ። እኔ ደሜ ጠንካራ ነው። በታሪክ የምዚህ ሀገር ብትመጡ እኔ በጣም ጠንካራ ነኝ። በቃ አይበገሬ ነኝ ምናምን ቀጠቅጣለሁ። ምንም ጥያቄና መልስ የለውም። እጄን ማልጨበት ሰው ነኝ፣ ግን በጣም ብዙ ሴንሲቲቭ ሴቶች አሉ፣ በጣም ማለት ነው።